ራስ ወዳድነት ጣራ ብነካበት በዘመናዊው ዓለም ለብዙዎች ህይወት ለምን ከባድ ሆነች እነዚህ ወገኖችስ ትክክለኛውን መፍትሄ ከየት ሊያገኙ ይችላሉ በመጀመሪያ ደረጃ እንደዚህ አይነት ችግር የደረሰባቸው ሰዎች እነሱ ብቻ እንደሆኑ ማሰብ የለባቸውም። የሰው ልጅ በጠቅላላ በህይወት ውስጥ ፈታኝ የህይወት አጋጣሚዎችን ያስተናግዳል የሐዘን ጊዜያትን የኪሳራ ጊዜያትን የህመም ጊዜያትን፣ ሌላም ሌላም። ታዲያ እንደዚህ ባሉ ጊዜያት ውስጥ ትክክለኛውን መጽናኛ ከየት እናገኛለን? በዚህ ቪዲዮም የትኛውንም አይነት የህይወት ፈተና እንድናሸነፍና እንዴት እረፍት እንደምናገኝ የሚረዱንን የተፈተኑ መንፈሳዊ መንገዶችን እንመለከታለን። ከሰማያዊው አባታችን የሚሰጠንን መጽናኛ ለመቀበል የሚረዱንን መንገዶችም እንማማራለን። የመጽናናትም ሁሉ አባት የሆነ መንፈስ ቅዱስ ሰላሙን በልባችን ይምላ። የህይወታችንን እንቆቅልሽ ሊከፍትልን የሚችለውን ሕያው ቃል ለመነጋገርም እስከ መጨረሻው አብረውን ይቆዩ ዘንድ በአክብሮት እንጋብዛለን። አንድ የሐዘን እውነታዎች። ሐዘን የህይወታችን አንዱ አካል ነው። በእኛ ላይ ብቻ የደረሰ እርግማን አርገን ማየት የለብንም። በመጽሐፈ መክብብ ምዕራፍ 4 ላይ ለማልቀስ ጊዜ አለው ለመሳቅም ጊዜ አለው፣ ዋይ ለማለት ጊዜ አለው ለመዝፈንም ጊዜ አለው ይላል። አዘንና ደስታ፣ ልቅሶና ሳቅ፣ እነዚህ ሁሉ ነገሮች የሕይወት ሂደት አንዱ አካል ናቸው። ብዙ ጊዜ ፈተና ሲደርስብን ብቻችንን ነን ብለን እንደመድማለን። ማንም እንደማያስብልን ማንም እንደማይረዳንም እናስባለን። አምላካችን እየተወን እስኪመስለን ድረስም እንቸገራለን። ሆኖም ግን መዝሙረኛው ዳዊት በመዝሙር 34 ቁጥር 18 ላይ ሲናገር እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረውንም ያድናቸዋል ብሏል። በምድር ላይ ፈተናና ሐዘን የገጠማቸው ብቸኛው ሰዎችም አይደለንም። የሰው ልጅ አንዱ ባህሪ መሆኑን በመረዳት ሐዘን ሲሰማን በአግባቡ ማስተናገድ ይኖርብናል። ብዙ ጊዜ እንደሚታየውም ፈተናና ሐዘን የሚበዛባቸው እንዲህ አይነት ሰዎች በምድር ላይ አስደናቂ ነገርን የሚፈጽሙ ታላላቅ ሰዎች ሆነው ይገኛሉ። ክብር ይግባውና ጌታችን ኢየሱስ ክርስቶስ በአልዓዛር ሞት ሀዘን ሲሰማው አለቀሰ። ፈጣሪያችን እንኳን ራሱ ሰዎች የሚሰማቸውን ሀዘን ለእርሱ እንደሚሰማው አድርጎ ተቀበለ። ስለዚህም ሀዘንን መካድ ሳይሆን ወደ መፍትሄው ባለቤት ወደ እግዚአብሔር ማምጣት ነው ትክክለኛው መንገድ። ሀዘንን መቀበል የመፈወስ ጉዞ የመጀመሪያ ደረጃ እርምጃ ነው። በሐዘን ውስጥ በምናልፍበት ጊዜ የህይወታችንን ወሳኝ ምዕራፍ እያሳለፍነው እንደሆነ ልብ ልንል ይገባል። ምናልባትም በአግባቡ ከተጠቀምንበት ብጽዕናን የምናገኝበት አንዱ መንገድም ሆኖ እናገኘዋለን። ክብር ይግባውና ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ አምስት ቁጥር አራት ላይ እንዲህ ብሏል፣ የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና። ለትክክለኛው ነገር የሚያዝኑ ሰዎች መጽናናትን ያገኙ ዘንድ ከጌታ ዘንድ ቃል ኪዳን አላቸው። ሁለት የመጽሐፍ ቅዱስ ምሳሌዎች መጽሐፍ ቅዱስ መጽናኛን ለሚፈልጉ ሰዎች እጅግ ብዙ ምሳሌዎችን ይሰጣል። የመጀመሪያው ዮሴፍ ነው። ዮሴፍ በወንድሞቹ የተሸጠ፣ በግብፅ ባሪያ እንዲሆን የተፈረደበት፣ በሐሰት የተከሰሰና በእስር ቤት የተወረወረ የዋህና ንጹህ ሰው ነበር። ሆኖም ግን እግዚአብሔር አሁን የደረሰበትን መከራና ሐዘን ሳይሆን ውጤቱን ያይለት ነበር። ከዚህ ሁሉ ችግር ወጥቶ በክብር ወንበር በተቀመጠ ሰዓት በግፍ የሸጡት ወንድሞቹን የተቀበለበት ሁኔታ እጅግ አስገራሚ ነበር። በዘፍጥረት ምዕራፍ 50 ቁጥር 20 ላይ ዮሴፍ ለወንድሞቹ እንዲህ ይላል፣ እናንተ ክፉ አሰባችሁብኝ፣ እግዚአብሔር ግን እንደዛሬው የብዙ ሕዝብ ሕይወትን ለማዳን ወደ በጎ ለወጠው! ለኛም ቢሆን የሚሆነው እንደዚህ ነው! በተቸገርንበት ግራ በተጋባነ ጊዜ ሁሉ እግዚአብሔር ሁኔታውን ወደ መልካም እንደሚለውጥ እናስታውስ። ኢዮብም ሁሉንም ነገሩን አጣ፤ ቤተሰቡን፣ ንብረቱን፣ ጤናውን፣ ሁሉንም ነገር። ነገር ግን ኢዮብ ያን ሁሉ መከራ ተሸክሞም ቢሆን ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅሁ ብሏል። መቼም ቢሆን ተስፋ አልቆረጠም። መጽሐፈ ኢዮብ ምዕራፍ 42 ቁጥር 12 ላይ እንደሚነግረንም እግዚአብሔር የኢዮብን ሕይወት ከመጀመሪያው ይልቅ ባረከው። እግዚአብሔርም ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ። 14 ሺህም በጎች፣ 6 ሺህ ግመሎች፣ 1 ሺህም ጥማድ በሬዎች፣ 1 ሺህም እንስተ አህዮች ነበሩት። አሁን የታመምንበት አሁን ያዘንንበት አሁን የተጨነቅንበት የሁኔታችን የመጨረሻ ዕጣ ፈንታችን እንዳልሆነ ልብ ልንል ይገባል። በአንደኛ ነገሥት ምዕራፍ 19 ውስጥ ነቢዩ ኤልያስ በደከመበትና ተስፋ በቆረጠበት ጊዜ በእርሱም አንድ ቀን የሚያህል መንገድ በምድረ በዳ ሄደ። መጥቶም ከክትክታ ዛፍ በታች ተቀመጠና፣ ይበቃኛል አሁንም አቤቱ እኔ ከአባቶቼ አልበልጥምና ነፍሴን ውሰድ፣ እንዲህም ብሎ እንዲሞት ለመነ። እግዚአብሔር ግን መልአኩን ልኮ ምግብ፣ ውሃና እንቅልፍ ሰጠው። እናም ፈጣሪው በትዕግስት ከርሱ ጋር ተነጋገረ። ለኛም የሚሆነው እንዲሁ ነው። እግዚአብሔር የኛንም ፍላጎቶች ያውቃል። ስንደክም፣ ስንዝል፣ ስንቸገርም ሁሉ አብሮናል። ረባንም በተዓዘቅትም ሁሉ ሊያወጣን የታመነ አምላክ ነው። ሶስት በድካም ጊዜ መጽናኛ። መጽሐፍ ቅዱስ በኢሳይያስ ምዕራፍ 40 ቁጥር 31 ላይ እንደሚናገረው እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። በእውነት በትዕግስት ለሚጠባበቁት ለልጆቹ ይህ ሕያው ቃል ዛሬም መምስክር ሆኖ ሲያነሳቸው፣ ከፍ ሲያረጋቸው ይኖራል። ከበሬ ግባውና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልብ የምትሁት ነኝና ለነፍሳችሁም መረፍት ታገኛላችሁ ቀን በሬ ቀሊል ሸክም የምል ዝብ ነውና ብሏል። ብዙ ጊዜ አቋማችን ጥሩ ነው ብለን ባሰብንበት ሰዓት የሚደርስብንን ፈተናና ችግር ብቻችንን መሸከም እንደምንችል እናስባለን። ነገር ግን ሸክማችንን በራሳችን ይዘን ከምንን ገላታ ነገራችንን ሁሉ በፍጹም እምነት በእርሱ ላይ መጣል ይሻልናል። አሊያ በማያቋርጥ የሐዘን እና የድካም አዙሪት ውስጥ ስንዳከር እንኖራለን! ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እንዲህ ብሏል። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናቸውን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባቸውንና ሐሳባቸውን በክርስቶስ ኢየሱስ ይጠብቃል። በትክክልም ደሞ እውነተኛ አረፍት የሚገኘው ነገራችንን ሁሉ ለእግዚአብሔር በመስጠትና የህይወታችን መሪ ይሁን ዘንድ በላያችን ስንሾመው ነው። አራት የማህበራዊ ህይወት ጠቀሜታ እግዚአብሔር ብቻችንን እንድንኖር አልፈጠረንም። የመንፈሳዊ ህብረት አስፈላጊነት በመጽሐፍ ቅዱስ ውስጥ በብዙ ቦታዎች ተገልጿል። ሰባኪው መክብብ ምዕራፍ 4 ቁጥር 9 ላይ እንዲህ ይላል፤ ድካማቸው መልካም ዋጋ አለውና አንድ ብቻ ከመሆነ ሁለት መሆን ይሻላል፤ ቢወድቁ አንዱ ሁለተኛውን ያነሳዋልና። አንዱ ብቻውን ሆኖ በወደቀ ጊዜ ግን የሚያነሳው ሁለተኛ የለውም እና ወዮለት። በአክብሮትና በፍቅር መያዝ እንደሚገባህ በሚያውቅ አብሮህ በሚጸልየና በፈተና ጊዜያት አብሮህ በሚቆም ማህበረሰብ ውስጥ መሆን እጅግ አስፈላጊ ነገር ነው። የመጀመሪያዎቹ ክርስቲያኖች በሐዋርያት ሥራም ምዕራፍ 2 ቁጥር 44 ላይ ያመኑትም ሁሉ አብረው ነበሩ፣ ያላቸውንም ሁሉ አንድነት አደረጉ። መሬታቸውን እና ጥሪታቸውንም እየሸጡ ማንኛውንም እንደሚፈልግ ለሁሉ ያካፍሉት ነበር በየቀኑም በአንድ ልብ ሆኖ በመቀደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። ተወዳጆች ሆይ በተሰጠችን አጭር ዘመን በመነካከስና በመበላላት ዘመናችንን አንጨርስ። እንኳን ለወገናችን ለማናቃቸውና በሩቅ ላሉ ለሰው ዘሩ ሁሉ ርኅሩኅ ልብ ሊኖረን ይገባል።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 ሕይወት ማብቂያ የሌላት የጨለመችን ሌሊት አይደለችም። ውሃ በሌለበት በረሃ ውስጥ መንከራተትም አንድ ቀን ማብቃቱ አይቀርም። በእውነት ይህ ነገር ሰነፎች ተኝተው እንደሚያልሙት ከንቱ ተስፋም አይደለም። በትንቢተ ኢሳይያስ ላይ እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል እናንተም አታውቁትም ምን በምድረ በዳም መንገድን በበረሃም ወንዞችን አደርጋለሁ። ምስጋናዬን እንዲናገሩ ለኔ የፈጠርኩት ሕዝብ የመረጠሁትን ሕዝቤን አጥጣ ዘንድ በምድረ በዳው ውሃን በበረሃም ወንዞችን ሰጥቻለሁና የምድረ በዳ አራዊት ቀበሮችና ሰጎኖች ያከብሩኛል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 19። ምንም እንኳን በጊዜው መልስ አጥተንለት የነበረ ቢሆንም በህይወታችን ውስጥ የተከናወኑት እያንዳንዱ ነገሮች ግን የተደረጉበት ዓላማ አላቸው። ሮሜ ምዕራፍ 8 ቁጥር 28 እንደሚነግረን እግዚአብሔርን ለሚወዱ እንደ ሀሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። በፊታችን የሚያጋጥሙን መሰናክሎች ሁሉ ወደ ተሻለ ከፍታ ለመሄድ እንደመወጣጫ ያገለግሉናል። የሚገርመውም ነገር እነዚህን መከራዎች በድል ከተወጣን በኋላ ሕይወትን በተለየ አይን እንመለከታለን። ነገሮችን በሚደንቅ ብርሃን እናያለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 3 ላይ ቅዱስ ጳውሎስ እንዲህ ይላል፣ የርህራሄ አባት የመጽናናትም ሁሉ አምላክ የሆነ የጌታችን የኢየሱስ ክርስቶስ አምላክ እና አባት ይባረክ። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በእግዚአ ብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። እኛም ከእግዚአ ብሔር የተቀበልነውን ይህን የመጽናናት ቃል በማናቸው መከራ ውስጥ ያሉትንና በትክክል ለሚያስፈልጋቸው ወገኖቻችን እናጽናናበት ዘንድ ያስፈልጋል። በምላሹም ፈጣሪያችን በሁሉም መከራችን ይደግፈናል። በመጨረሻም በመንገዳችን የተስፋ መቁረጥ ስሜት ቢሰማን መንገዳችን የጨለመ ቢመሰለን ይህንን ነገር ልብ እናድርግ ሁሉም ነገር ጊዜያዊ ነው እንደ ጥላ ያልፋል ጨለማው ያለው ብርሃኗ እስክትፈነጥቅ ድረስ ብቻ ነው መጽሐፍ ቅዱስ በትንቢተ ኢሳይያስ ምራ 66 ቁጥር 13 ላይ እንዲህ ይላል እናት ልጇን እንደምታጽናና እንዲሁ አጽናናችኋለሁ በኢየሩሳሌምም ውስጥ ትጽናናላችሁ፣ ታያላችሁ፣ ልባችሁም ሐሴት ታደርጋለች፣ አጥንታችሁም እንደ ለምለም ሳር ትበቅላለች። የእግዚአብሔርም እጅ ለሚሰሩት ትታወቃለች። በጠላቶቹም ላይ ይቆጣል። በእውነትም ፍጹሙ መጽናኛ የሁሉ ፈጣሪ የሆነው እግዚአብሔር ጋር ይገኛል። ምንም አይነት ሐዘን ቢገጥመን ሐዘናችንን ወደ እግዚአብሔር እንሰደው ድካም ቢሰማን ሸክማችንን ለእርሱ እንስጠው። በሰው ከተናቀን ሁሉን ወደሚያፈቅር ወደ እርሱ እንጠጋ። መጽናናትንም ከቅዱስ ቃሉ እንፈልግ። በእርሱም ላይ ጠንካራ መሰረትን እንጣል። ከፊታችንም ምንም አይነት ማዕበል፣ ምንም አይነት ፈተና ይምጣ በእርሱ ውስጥ ሆነንም እንኳን የተሻለውን ዓለም እንገነባለን። መዝሙረኛው እንዳለውም እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ፣ አንተ ከእኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። መዝሙር 23 ቁጥር 1 እስከ መጨረሻው አብረውን ስለቆዩ እጅግ አድርገን እናመሰግናለን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙም አሜን።